ቢኒ፣ ነገሮች ስላስገደዱኝ ነው። በሰዓቱ ዋናው መተረፈክ ነበረ። ፈጣሪ እዚህ ጋር ስላለቅሽ ምናምን ምንም ነገር የለም ማድረግ አልቅሼ አንተን ለማሳመን ምናምን አይደለም፣ ነገሮች ስላናደዱኝ ነው። ሰውን መጠበቅ ሰውን መታገስ ሰልችቶኛል። ገብቶሻል? ለራሴ መኖር ጀምሮ። እኔ አንተን ነግሬክ፣ በቃ ስልክ ነግሬክ፣ ትረዳኛለህ ብዬ ስላሰብኩኝ እንደዚህ እንደዚህ ምትናደዳለህ ብዬ አልጠበኩም። ቢኒ ደጋግሜ ነግሬክ፣ እኔ እዚህ ሆኜ አንተን የማልጠይቅበት ምክንያት ምንም የለም ከጎንክ አን እንደዛ ሆነሽ ቁጭ የሚል አንጀትም የለኝም። ጨካኝም ደግሞ አለ፣ ቁጭልኩበት ምክንያት አለ እኮ ነገር ይኛለች። ምንድን አሁን ላይ ከአንቺ ጋርም የሆን ነገር ማድረግ አልፈልግም። ከአንቺ ጋርም የሆን ነገር መቀጠል አልፈልግም። በቃ አለቀ። አደዊ አልደውልም። አትፈልገኝ፣ አልፈልግሽም። አለቀ። ለምን እኔ ነገርኩሽ እኮ ለምን? ችግር ስለገጠመኝ ችግር በምታስፈልጊኝ ሰዓት ከኔ ጎን ካልነበርሽ ምን ያደርግልኛል። ፎህናሎድ የየው ገዳማይ አልፈት ይሁን የኔ የየው ገዳማይ በህይወትስ ካለ ሰላም፣ ሰላም እድሜ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሜዳና ነኝ ፈጣሪ ፈጣሪ መስገን እናንተ በእያላችሁበት ሰላም ሁኑልኝ። እና ዛሬ ቪዲዮ ይዤ የመጣውበት ምክንያት ያው ቢኒ የለቀቀውን ቪዲዮ አይታችኋል። እና ያየሁት ነገር በጣም ያስደነግጥ ነበረ። ቪዲዮ ላይ ነው የሚያየሁት። እዚህ አልነበርኩኝም እኔ እና እንደታመመ ምናምን ነገር አላወቅኩም ነበረ። ያው ቪዲዮ ላይ አይቼ ነው እንደታመመ ያወቅኩት። እና በጣም ደንግጫለሁ። ቪዲዮንም ሳየው በጣም ደንግጫለሁ። ና ያው እሱም ስደውለት ስልክ እያነሳልኝ አይደለም። እኔ እዚህ አልነበርኩኝም እና ያው ስልክም እያነሳልኝ አይደለም እዚሁ ሆኜ የቀረው ሳልጠይቀው ምናምን ነበር እሱ የመሰለው ይመስለኛል። ና እኔ እዚህ አልነበርኩኝም። አሁን ነው ቪዲዮ ላይ አይቼ። ምናምን ማስተካከል የነበረብኝ ነገር ነበረ ልመጣ አስቤ ነበረ። በጣም ተጨንቄ ነበር በሰዓቱ። ግን በቃ ምንም ማድረግ ስላልቻልኩኝ ያን ነገር አስተካክዬ መጥቼ ጠይቀዋለሁ ብዬ ነበር ያሰብኩት። ስልክም እያነሳልኝ አይደለም። ስደውልም በቃ ምንም እንትን አይልምና በእርግጠኝነት እዚህ ሆኜ ሳልጠይቀው የቀረው ምናምን ነበር የመሰለው እሱም እና በእርግጠኝነት ተቀይሞኛል። ስልክም እያነሳልኝ ስደውልም በቃ ደስ የሚል ነገር አላሳየኝም ስደውልም እና በእርግጠኝነት እዚህ ሆኜ የቀረው ነበረ የመሰለው እና እኔ ደግሞ የራሴ የግሌ ችግር ስለገጠመኝ ግዴታ ማስተካከል ነበረብኝ። እሱን ሳስተካክል ሳላስ ሳስተካክል መምጣት አልነበረብኝም። በሰዓቱ አስተካክዬ መጥቼ አብሬው ከጎኑ ሆናለሁ ብዬ ነበር ያሰብኩትና ያው ቢቀየመኝም ይችላል። በዚህ ሰዓት ከጎኑ ልሆን ይገባ ነበር። ያው ልጠይቀው ፈልጌ ነበረ እና ያው ቤትም ብዙም ጠያቂ ሰው ይኖራል ብዬ ስላሰብኩኝ፣ ቤተሰብም ይኖራል ብዬ ስላሰብኩኝ መሄድ አልፈለኩምና ያው ከቤትም መውጣት አልፈለገም እሱም። በግድም ቢሆን እንዲመጣ ዛሬ እንዲመጣልኝ ጠይቀዋለሁ አክሩፋል ግን ያው መምጣት አለበት ብዬ ስላስገደድኩት የሚመጣ ይመስለኛል። እንግዲህ ጠርቸዋለሁ። ይቅርታ ይህን ይቀበላል ይቀበለኛል ምክንያቱም ይህንም ይቀበለኛል ብዬ አስባለሁ። እንግዲህ እኔ የገጠመኝ ችግር በሰዓቱ ስለነበር ነው መምጣት አልቻልኩት። ትናንትና መጥቼ ወደ ቤት ለመሄድ ፈልጌ ነበር ያው ቤተሰብም ስላለ ምናምን መሄድ አልፈለኩኝም። እሱን እንዲወጣ ጠርቸዋለሁ እና በሰዓቱ በጣም ተጨንቄ ነበረ። እሱም ስልክ እያነሳልኝ ስላልነበረ ጓደኞቹ ጋርም እየደወልኩ እየጠየኳቸው ነበረ እና እነሱም ደና ነው ስላሉኝ ነው እንደዚህም እየተረጋጋሁት ነው። መጀመሪያ ቪዲዮንም ሳየው በጣም እንትን ብዬ ነበረ። በቃ በጣም እሱም ስልክ አያነሳም፣ እኔም በጣም ተጫናንቄ ነበረ። ብቻ ነገሩ በጣም እንትን ይል ነበረ። እኔም ችግሬን ስነግረው ምናልባት ይረዳኝ ይሆናል። ምንም ነገር ባይገጥመኝ እኔ መምጣት ምንም ነገር እንትን አይለኝም ነበረ። እና እኔም በጣም ተጫንቄ ነበረ። ከዚህ የበለጠ ከቆየሁኝ በእርግጠኝነት ሌላ ነገር ነው እሱ የሚመስለው። በዚህ ሰዓት ከጎኑ መሆን ነበረብኝ በእርግጠኝነት፣ እና እሱም ይደብረዋል እንግዲህ፣ ምንም ማድረግ አልችልም እኔ። እዛም ምንም ሳላስተካክል የመጣሁትኝ ነገሮችን ሳልጨርስ ከዚህ በላይ ከቆየሁኝ ያው ሌላ ነገር ይመስለዋል ብዬ ስላሰብኩኝ እኔም በጣም ተጨንቄ ነበር። እሱ ለማየት ቪዲዮን ሳይ ነው እንደውም የተረጋጋሁትና ጓደኞቹን ጋር እየደወልኩኝ እየጠየኳቸው። ምን ላይ ደረሰ፣ ምናምን እያልኳቸው ነበር። እሱ ስልክ እያነሳልኝ አልነበረም በሰዓቱ እና ዋናው መትረፉ ነው። እንኳን ፈጣሪ ያተረፈው ዋናው እሱ ነውና ብቻ እንግዲህ እንትን እንዲያደርግልኝ ምክንያት ቢሆን ነገር እኔ ከዚህ በላይ ከዚህ በላይ ነበር ብዙ ችግር የገጠመኝ። እዛ ምንም ማድረግ ስላልቻልኩኝ ነው እንጂ አውቄ ያደረኩት ነገር ምናምን አይደለም። እና አሁንም ነገሮችን ሳልጨርስ ነበር የመጣውት ያው ቤተሰብም እየደወለልኝ፣ ለምንድን ነው ያን ነገር ሳልጨርሽ የመጣሹ ምናም ብሎ ሰው እያስጨነቀኝ ነበር። እና ግዴታ ደግሞ እንግዲህ አሪፍ አሪፍ ጊዜ አሳልፈናል፣ ጓደኛ ጓደኛዬ ነው ምናምን እና እንዴት ሳላየው ብዬ ነው የመጣሁትና፣ ቤተሰብም ምንም ቢለኝ ያው ምንም ማድረግ አልችልም። እሱን አይቼ ድጋሚ መመለስ ካለብኝም መመለሳለሁ እንጂ እሱን ሳ ላይ መቆየት የለብኝም ብዬ ስላሰብኩኝ ምናምን ነው የመጣሁት። እየመጣ ነው፣ ጨንቆኛል እንዴት ላትረዳው ሰላም ቤተሰብ፣ እንዴት ናችሁ? አቻው ካሜራ ነው። ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እሺ፣ ለምንድን ነው የጠራሽ? ለምንድን ነው እንደዚህ የምታኮርፈኝ? እኔ ላኮረፍኩሽ? ለምንድን ነው የጠራሽ? አዎ፣ ይቅርታ ስላልጠየቅኩ ስላልመጣው በጣም ይቅርታ። እዚህ ሆኜ አልነበረ። መብትሽ እኮ ነው መጠየቅ። አለ መጠየቅ አይደለም ማኮርፈኝ ነው አይደል? እንደዚህ የምታወራው ለምንድን ማኮርፍ? እኔ አላኮረፍኩሽ እኮና ብዙ ምክንያት ስላለብኝ እንጂ እኔም እኮ ፈልግ ያደርላል። እኔ ለኔም ከጎንክ መሆን ፈልግ ነበረ እኮ። እሺ እኔም ይጠራሽ። እኔ ስልክ ስደውልልህ ካላነሳ ስትለኝ ምናምን በቃ አኩርፋኝ ነው ብዬ ስላሰብኩ ነው። ታዲያ ስልክ የራሴ ነው ማንሳትም አለማንሳትም ይችላል። ቢኒ ለምደው እንደዚህ ግን ማለት እንዴት እንዴት? አይ ከዚህ በፊት እንደዚህ አይደለክም። ስላልጠየኩት ነው እኔ የራሴ ችግር ስለነበረብኝ እኮ ነው። ምን አይነት ችግር? እኔ በጣም ከባድ ችግር ውስጥ ነበርኩኝ። እዚያ ማስተካከል ያለብኝ ነገር ነበረ። ግዴታ እሱን ማስተካከል ስለነበረብኝ በሰዓቱ በጣም እኔ እንደዛ በሆንኩበት ሰዓት ቢያንስ አንቺ አጠገብ አቃለሁ። እኔ ካጠገብክ መሆን ነበረብኝ። ገብቶሻል? እንደውም እኔ ጓደኞች ይውላ ነበር የጠበቁት አንቺ ነበር። ግን ደግሞ እኔ ቪዲዮውን አይቼ ነው ስልክ ማላነሳ ስትለኝ፣ ቪዲዮውን አይቼ ነው። እንደውም ፈጥን እንኳን ፈጣሪ አተረፈክ። አሜን፣ አመሰግናለሁ ሲያውን በጣም ያመመኝም ነው፣ ነፋስም እየነፈሰብኝ ነው። ማለት ቢያንስ ምክንያት የምትጠይቀኝ ትረዳኝ፣ ችግር አጋጥሞኝ ነበር አልሽ እኮ በቃ፣ ይመለከተኝ እኮ እንደዚህ። ቢያንስ ሞቼ ቢሆን ፈጣሪ ያሰረፈኝ፣ እግዚአብሔር ይመስገን፣ ድኛ ያለው ግን በሰዓቱ የደረሰብኝ ገብቶሻል። አንቺ ነበርሽ ቅርብ ሰው። በጣም ነበር ሞዎች በጣም ነበር። ማካበሩስ ገብቶሻል። ከአንቺ ጋር ብዙ ነገሮችን ማሳለፍ ፈልግ ነበር ግን በዚህ ሰዓት በዚህ ሰዓት እንኳን አንቺ ከማሚ ጎን ካሉንስ ቢያንስ በርታዬን ቀን ታልፈዋለሽ ካላሽ ምን አይነት ችግር ምን አይነት ችግር እኔ እኮ በሰዓቱ በጣም ተጨናንቄ ነበር፣ ቢኒ ቢያንስ ደህንነትህን ያረጋገጥኩት ጓደኞቹ ጋር እየደወልኩኝ ደህና ነው፣ ችግር የለም እያሉኝ እሺ ነው። ለአንድ ነው የደበረክ። ለእኔ ቅርብ የምለው ሰው አጠገቢ ካልሆነ ምን ያደርግልኛል? እሺ እኔ ምንም ማድረግ ካልቻልኩስ? በጣም ጭንቅ ውስጥ ነበርኩኝ። ለምን ችግሬን ለመረዳት አትሞክርም? አንተ ቆይ በእኔ ቦታ አንቺ ቢሆን እኔ የት ምመጣ ነበር? የት ቢሆንም አንቺ፣ አሁን እኮ እኔ አሁን ያለሁበትን ሁኔታ እንዴት እንዴት እንደማስረዳ አላውቅም። ሲጀመር ሊገባክ ማይችልም። ባይገባ እንደዚህ ተነግሮክ የሚገባ ነገር አይደለም። ግዴታ ማስተካከል ስለነበረብኝ ነው እኔ ቤቲ፣ ምን አገባኝ? ምን አገባኝ? በቃ አስተካክይ፣ የራስሽን ህይወት፣ መብትሽ እንደፈለግሽ ነው ሪ እኔ ለምደው ነው። አሁን አይደለም፣ ከኔ ጎን ነበር መሆን የነበረብሽ ያኔ ነበር። አሁን እኮ እኔ ደህና ነኝ። እኔ ነገርኩሽ እኮ ለአንቺ እኔ ላይ ያጋጠመው አደጋ አንቺ ላይ ደርሶ ቢሆን የትም መጣ ነበር፣ ገብቶሻል። ዛሬ ላይ ግን ደህና ሆኜ እኔ ማንንም ቢፈልገኝ ምንም አያስፈልገኝም። የማንም እርዳታ አልፈልግም። አሁን ላይ ለምን እኔ አሁን ከጎንት ለመሆን ነው የመጣሁት። በሰዓቱ ነበራ ከጎኔ ልትሆኚ የሚገባው ባማመን ጊዜ ነበር። ባማመን ጊዜ ነበር። ቢያንስ ቤት መቶ እንኳን መጠየቅ እግዚአብሔር ማረ ለማለት ያልፈለግሽ። ትላንትና ነው የመጣሁት እኔ። ስማኝ፣ አዳምጠኝ። እኔ እዚህ ሀገር አልነበርኩኝ እንዴ? ነው ስለዚህ ነው ችግር የለም እኮ ግን ለምን እንደዚህ የምትሆንብኝ? እንዴት ቁንቁ ነው እንደምን ምኳል ወንቁ ምን ባህሪክ ተቀያይሯል? ምን ለምንድነው? ምን ችግር ገጥሞሽ ነው? መጀመሪያ ምን አጋጥሞሽ ነው? እሺ፣ ችግር ገጥሞኝ ነው። ምልስ ማ ትናንት የመከም መጣ ነበረ ቤት ብዙ ሰው ይበዛል ብዬ ስላሰብኩ የሚጠይቅም ሰው ቤተሰብ፣ ዛሬ ደግሞ እንድትመጣ አድረግ። አሁንም እየጠየቅኩ ነው። አንተ ባታነሳለኝም ከሌላ ሰው እኮ ነው ብቻ ዋናው ፈጣሪ ቅርብ የምለው ሰው ነበርሽ አልኩሽ እኮ። ግን ደግሞ ከማሚ ጎን በከፋኝ ሰዓት ላይ አጠገቤ ካልነበርሽ፣ አሁን ቅርብ ነኝ አሁን እኔ አሁን ደህና ነኝ። ማንም እርዳታ አያስፈልገኝም። አሁን ላይ ንቀረብሽ ይራቅሽኝ ምንም ለውጥ የለብኝ። ገብቶሻል። ግን ደግሞ ሰው የሚያስፈልገኝ ሰዓት ላይ አንቺ አልነበርሽም። ገብቶሻል። ትመጫለሽ ብዬ ትመጫለሽ ብዬሽ ስጠብቁላ አንቺ አልነበርሽም። ቤቲ በእኔ አትጨክነም የምር ብዬ እየጠበኩሽ ነበር ከዛሬ ነገ ትመጪያለሽ ብዬ ግን ደሞ አንቺ በጣም እንድትጸጽት እያደረከኝ ነው። መጸጸት አለብሽ እንጂ እኔ እየጠበኩሽ ነበር። ተስፋ ነበረኝ ቤት ትመጣለች የሚል ማለት ነው እንዳወራ። ምን ማድረግ ነበረብኝ እኔ? አው በሰዓቱ ከጎንሽ መሆን ነበረብኝ። ልክ ነህ እኮ። አንተም ስልክ እንደዚህ መሆንህ ግን አልፈርድብህም። እኔ ለምን እንደዚህ እየሆንክ ነው። እንዴት ወኝ ላይ መልሰልሽ። ከዚህ በፊት እኔ እንደዚህ የምታወራኝ ከዚህ በፊት ማ ነገርኩሽ እኮ ቅርብ የምለው ሰው ነበር። አንቺ ደግሞ ነገርሽኝ፣ በቃ ቅርብ እንዳልሆንሽ ቅርብ መሆን ያለ መሆን ያለ ችግር መጋፈጥ እንደማትፈልጊ እንኳን ቤተሰብ በጣም እየጨቀጨቀኝ ነው።

ስለዚህ በችግር ይሳ ደግሞ የደረሱልኝ በጣም ወጫጩ ጓደኞቼ እና እናት አባቴ ናቸው። አንቺ ቢያንስ መተህ እንኳን እግዚአብሔር ይማር አላችኝ። እኔ እዚህ ሀገር ብሆን እኔ አሁን እዚህ ጋር ስላለቀሽ የሚፈጠረው ነገር የለም። እኔ እንደውም እያስመሰልሽ ነው የሚመስለኝ እያለቀሽ ነው እኮ ምንም ማድረግ ስላልቻልኩኝ ነው ያልመጣሁትኝ፣ አልኩ አይደል። እኮ ለምን አልቅሽ? አንተን ለማሳመን ምናምን አይደለም ቢኒ፣ ነገር ስላናደዱኝ ነው። እሺ፣ ስላልቅሽ የኔ ስሜት አመለካከት ይቀየራል? እንደዛ ማለት እኮ አይደለም። ግን ልሰውን መጠበቅ ሰውን መታገስ ሰልችቶኛል። ገብቶሻል? ለራሴ መኖር ጀምሮ እኔ አንተ ነግሪክ በቃ ስልክ ነግሬሽ ትረዳኛለሽ ብዬ ስላሰብኩኝ እንደዚህ እንደዚህ እምትናድድ አለ ብዬ አልጠበኩም ነበር። እንዴት ነው የማልናደድ? ቆይ አንቺ ቤት እንዴት ነው የማልናደድ? ሰው አንቺ ነበርሽ። ቢያንስ ከጎኔ ትሁኚ ያልኩሽ ምሏ ሰው አንቺ ነበርሽ። አንቺ በዛ ሰዓት ካልመጣሽ፣ አሁን ደህና ነኝ። ማንም አያስፈልገኝም። አሁን ላይ መጣሽ እና እኔ አሁን ምንም አልሆንኩም እንዴ! አሁን እኔ ምንም አልሆንኩም፣ ደህና ነኝ። አንቺን የምጠብቀውበት ክፉ ሰዓት ነበር፣ ባመመኝ ሰዓት ነበር። ገብቶሻል? ቢያንስ ጓደኞች ይመተው እንደዚያ ሲጨነቁት ቢያንስ ትመጫለሽ ብዬ እየጠበቅኩ ነበር። እነሱን በጣም እያጨናነኳቸው ነበር። እኔም እኮ መሆን አቅቶኝ አይደለም እኔም መሆን አቅቶኝ አይደለም፣ ቢኒ፣ ነገሮች ስላስገደዱኝ ነው። በሰዓቱ ዋናው መተረፈክ ነበረ። ፈጣሪ እዚህ ጋር ስላለቀሽ ምናምን ምንም ነገር የለም። እኔም ስላለቀስኩ ላሳምን ያልጠየቅሽ የራስሽ ችግር ስለነበረብሽ ነው እሺ? አለቀ። አልተቀየምኩሽም፣ ይቅርታሽንም ተቀብያለሁ። አሁን ግን መሄድ አለብኝ። እኔ አሁን ከጎንክ ነው መሆን እንፈልገው። ጥለተኝም እንድትሄድ አልፈልግም። እኔ መሄድ አልፈልግም። አንቺ እኮ አልነበርሽም። እኔ አሁን ትንሽ ጊዜ ነው ያለኝ። የልብስ ብራት እኮ እየገባሽ አይደለም፣ እየነገርኩሽ እኮ ስለምወድሽ ትመጫልሽ የሚል ተስፋ ነበረኝ። አንቺ ግን አልጋ ላይ በነበርኩበት ሰዓት፣ ማንም ባልነበረኝ ሰዓት ደጋግሜ እኔ እዚህ ሆኜ አንተን የማልጠይቅበት ምክንያት ምንም የለም። ከጎንህ ኬትም እመጣለሁ። አንቺ እንደዛ ሆነሽ ቁጭ የሚል አንጀትም የለኝም። ጨካኝም ደግሞ ቁጭ ያልኩበት ምክንያት አለ እኮ

ያስቀመጥኩት ቦታ ላይ ደሞ አልተገኘሽም። ምጠብቅሽ ቦታ ላይ አልነበርሽም። ገብቶሻል። ያን ነገር ነው ውስጥ እኔ ሰብ ምን እያደረከኝ መጻዘቱም አለብኝ ኮች ግሬ ነው ግን ተጻጻትሽ ምን አይመለከተኝ። ገብቶሻል። ግን በቃኝ። አሁን ላይ ካንቺ ጋርም የሆነ ነገር ማድረግ አልፈልግም። ካንቺ ጋርም የሆነ ነገር መቀጠል አልፈልግም። በቃ አለቀ። አትደውይ፣ አልደውልም። አትፈልገኝ፣ አልፈልግሽም። አለቀ። ለምን? እኔ ነገርኩሽ እኮ ለምን? ችግር ስለገጠመኝ? በምታስፈልግኝ ሰዓት ከእኔ ጎን ካልነበርች ምን ያደርግልኛል። በደስታዬ ሰዓትማ ሁሉም ሰው ይከበኛል። ገብቶሻል። ደስተኛ በነበርኩሰት ከመጣሽ ችግርም ሰዓት ላይ ነው። ገብቶሻል። ሰው በሚፈልግበት ሰዓት ላይ ነው።